የምስራች! የቤቶቻችሁን ካርታ አውጥተን ጨርሰናል። አሚባራ ፕሮፐርቲስ እየገነባ በሚገኘው ኮምፓውንድ መንደር ቀድመን ሽያጭ የጀመርንባቸው እና ቀድመን ግንባታ የጀመርናቸው ኤርታሌ ኤ እና ኤርታሌ ቢ ብሎክ የገዛችሁ ደንበኞች እንግዲህ እንኳን ደሳላችሁ እንላለን። የቤቶቻችሁ ካርታ ሙሉ ለሙሉ የሁሉም ቤቶች ካርታ ወጥቶ ጨርሷል እጃችን ላይ የሚገኛል። ይህ መሆኑ ለእናንተ ከብድር ጋር በተያዘ በተለያየ ሚንስ ሊጠቅማችሁ የሚችል ነገር ነው። እንግዲህ ይሄ ከቃላችንም ቀድመን ነው ይሄን ነገር የጨረስ ነው። ከአግሪመንታችንም ቀደም ብለን ነው ይሄን ነገር የጨረስ ነው። ፎርሹር ከዚህ በፊት እንግዲህ የተለያየ ሪል ስቴት ላይ ባድ ኤክስፐሪንስ የነበራችሁ ብዙ ሰዎች ትኖራላችሁ መቼም። እኛ ጋም ስትመጡ ያን ባድ ኤክስፐሪንስ የተወሰነ ጥርጣሬም ሊኖር ይችላል። ነገር ግን እኛ እንዳለው በቃላችን መሰረት ከቃላችንም ቀድመን የሁሉንም ቤቶች ካርታዎችን ጨርሰናል። በግንባታም ደረጃ ደግሞ ሁለቱም ብሎኮች ስትራክቸራቸውን ሙሉ ለሙሉ ጨርሰን የፓርቲሽን ስራ በጣም ጥቂት የሚባል ስራዎችን ነው የቀረ። ስለ ደንበኞች በዚህ ሳትስፋይድ የሚሆኑባቸው ነገሮች ይኖራሉ። እንግዲህ አሚባራ ፕሮፐርቲስ እነዚህ ሁለት ብሎኮችንም ግንባታ ከጀመረ በጣም ጥቂት ጊዜ ነው። አንድ አመት ከስድስት ወር ጊዜ አካባቢ ነው። በዚህ ጊዜ ነው እንግዲህ ከፋውንዴሽን ተነስተን በጣም ሂውጅ የሆነ ስትራክቸር ነው። እንደምታውቁት አጠቃላይ ወደ 3200 ካሬ አካባቢ ላይ የሚያርፍ ቲንስ ታወሮች ናቸው ሁለቱ ብሎኮች ብቻ። ይህን የሚያክል ግዙፍ ህንፃ ሙሉ ለሙሉ የስኬሌተሩን ስራ፣ የፓርቴሽኑ ስራዎች ኦልሞስት ወደ ማገባደዱ ላይ ነው። ይህ ነገር ሲሆን ያው ብዙ ልፋትን የጠየቀ ነው። በግንባታም ደረጃ አጠቃላይ ከካርታም ጋር ተያይዞ ካምፓኒው ብዙ ለፍቷል። ይሄን እናንተን ደስተኛ እንድትሆኑ እዚህ ደረጃ ለማድረስ ኮንስትራክሽኑን አጠቃላይ ፕሮጀክቱን የያዙት የቻይና ኩባንያዎች ናቸው። በዲሊቨሪም ደረጃ፣ በኳሊቲም በጣም የተሻሉ ናቸው። ያው ፕሮጀክቱ ውስጥም ስናስገባቸው አለም አቀፍ ጨረታ አውጥተን አቅም ያላቸው ኩባንያዎች ነበሩ ጨረታ ውስጥ የተሳተፉት። ከእነሱ ውስጥ ደግሞ በዋጋም በኳሊቲም የተሻለውን ነበር መረጥ ነው። ያን ደግሞ ያው አሁን ላይ እንግዲህ በምናየው ደረጃ ጥሩ የሆነ የግንባታ አፈጻጸም እንዲኖረው አግዞናል። ያው ከካርታው ጋር በተያያዘ እንግዲህ ለብዙዎቻችሁ ደንበኞቻችን ሰርፕራይዝ ነው። አብዛኞቻችሁ አልጠበቃችሁም። ያው ከአግሪመንት ጋር እኛም ቃል ገብተን ነበር ነው በዚህ ጊዜ ስላልነበር ገና እንደሆነ ነበር ስታስቡ የነበረው። ነገር ግን ኩባንያችን ብዙ ሰው ያው ካርታ ቀድሞ በመዘጋጀት የሚያገኛቸው አድቫንቴጆች አሉ ከብድር ጋር በተያያዘ እንደምናውቀው አጠቃላይ ኮምፓውንድ መንደራችንም ያለበት እንቅስቃሴ በጣም ጥሩ የሚባል ነው። በሶስት ዓመት የምንገነባቸው ሶስቱ ብሎኮቻችን ደግሞ በተባለው ጊዜ እስኬጁል እየሄዱ ይገኛሉ። ኦልሞስት የቁፋሮ ስራቸው እየተጠናቀቀ ይገኛል። ከዚህ በኋላ የፋውንዴሽን የስትራክቸር እያልን ደግሞ ኤና ቢ በነበረው አይነት ፕሮግረስ የምንቀጥል ይሆናል። ምናልባት እንግዲህ ለዚህ ፕሮጀክት አዲስ የሆናችሁ ያልሰማችሁ፣ ወይም ደግሞ ሰምታችሁ እኛን ጆይን ያላረጋችሁ የነበራችሁ ደንበኞች ካላችሁ ደግሞ ስለ ፕሮጀክታችን አጠቃላይ ሃይላይት ያለውን ነገር አንዳንድ ነገር እላችኋለሁ። ሳይታችን የሚገኘው ፍሬንድሺፕ ፓርክ ፊት ለፊት ነው። በጣም ሂውጅ የሆነ ኮምፓውንድ ነው። አጠቃላይ ወደ 36000 ካሬ ላይ ነው የሚያርፈው። በውስጡ ወደ ሰባት ሬዚደንሻል ቢልዲንጎች ይኖራሉ። ራሱን ነው የቻለ ደግሞ ከኮምፓውንድ ጋር ሰፓሬት የሆነ የማይገናኝ ደግሞ ትልቅ ከጎኑ ኮሜርሻሎች ይኖራል። የድርጅቱ ሄድኳርተር ሃይራይዝ ቢልዲንግ ይኖራል። ሆቴል አፓርትመንቶች፣ ትልቅ ሌግዥሪ ሞልም ይኖራል፣ ወደ 11000 ካሬ ላይ የሚያርፍ እነዚህ የምንገነባቸው ሰባት ብሎኮች ፕዩር ሬዚደንሻል ናቸው። በስራቸው ምንም አይነት የንግድ ስፍራ አይኖሩም። የታጠረ ባለ ግቢ መንደር ነው የምናስረክበው። ብዙዎቻችን ስትቸገሩበት የነበረ እንግዲህ ኢንቨስት ለማድረግ ሪል ስቴት ለመግዛት፣ በተለይ መሀል ከተማ ላይ ስትቸገሩት የነበረው አንዱ ነገር ከስር ኮሜርሻል ይኖራል፣ ሱቅ ጫጫታ ነው። የሚገባ የሚወጣ አይታወቅም። ማኔጀ ብል አይሆንም። እንደዚህ አይነት ችግሮች ይኖራሉ። ከጎኑም ደግሞ ህንፃዎች ሲገነቡ የቬንቲሌሽን የላይት ችግሮች ያጋጥማሉ። እኛ ኮምፓውንድ ውስጥ በፍጹም ይሄ ችግሮች አይኖሩም። ለምን? የትር ኮምፓውንድ መንደር ነው። ከነዋሪ ውጭ ግቢውን አክሰስ የሚያደርግ አይኖርም። ሌላው ህንፃዎቻችንም የተጠቃጉ ሳይሆኑ ሚኒመም በሎክት ብሎክ ወደ 18 ሜትር ጋፕ ይኖራል። እነዚህ ጋፕ መኖራቸው ደግሞ ሁሉም መንደራችን ውስጥ የሚገኙ ቤቶች በቂ የሆነ ቬንቲሌሽን በቂ የሆነ ላይት እና ፕራይቬሲያቸውን የጠበቁ እንዲሆኑ ያደርጋል። ይህ እንግዲህ ብዙ ሪል እስቴት ላይ ያልተለመደ ነው። ኮምፓውንድም ሲባል በጣም የተጠጋጉ አምስት ሜትር ስድስት ሜትር አይነት ጋፖች ናቸው በብዛት የምናገኛቸው። እኛ ጋር ግን ያው የመሬት ቫሊዮ ሀይ የሆነበት ቦታ ላይ ቢሆንም የምንገነባው ሌክዥሪ ስታንዳርድ ነው እስካል ድረስ ቃላችን የሚመስል ነገር ለመገንባት ፕራይቬሲያቸውን የጠበቁ አድርገን በጣም በሰፋፊ ጋፖች ሚኒመም እንዳልኳቸው በ1 ሜትር ጋፕ ነው ብሎኮቹ የተገነቡት። ወደ ውጭ ሳይድ ያሉ ወደ መንገድ ዳር ያሉ ሳይዶቻችንም ደግሞ ያው በቪው ደረጃም ቢሆን በጣም ቆንጆ የሆነ እይታ ይኖራቸዋል። በፓርክ ሳይድ ያሉት ሙሉ ለሙሉ የፓርክ እይታ ያላቸው አሻግረው ቤተመንግስትን፣ ሸራተን ሆቴልን፣ ሳይንስ ሙዚየምን የሚያዩ ቤቶች ይኖራሉ። ባክ ሳይድ ደግሞ በፒያሳ በኩል ደግሞ ያሉ ቤቶቻችን የቸርቸር ጎዳናን፣ የሜክሲኮ ፋይናንሻል ሴንተር ህንፃዎችን ቸርቸር ጎዳናን ደግሞ አሻግረን ደግሞ አዲሱ አድዋ ሙዚየምን ጭምር ከቤታችሁ ናችሁ የምታዩቸው አማራጮች ይኖሩናል። ሌላው ኮምፓውንዳችን ራሱን የቻሉ የምንገነባቸው አሚኒቲዎች ይኖራሉ። ሁለት መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ይገኛል። ነዋሪዎች፣ ልጆች፣ አዋቂዎች ከግቢ ሳይወጡ ሁሉንም ፋሲሊቲዎች ያገኛሉ። ቅድም እንዳልኳችሁ ደግሞ በመንደራችን ጎን ደግሞ ምን ገነባው እራሱ ነው የቻለ ትልቅ ኮሜርሻል ስላለ የሱቁ ችግር እንደዚህ ለእንቅስቃሴ አመች የሆነ ስፍራ ነው ሊሆን የሚችለው። እንግዲህ በዋናነት የዛሬው ፕሮግራሜ ከዚህ በፊት ኤና ቢ ብሎክ ላይ የገዛችሁ ደንበኞች እንኳን ደስ አላችሁ ነበር። በእርግጠኝነት በጣም ደስተኛ እንደሆናችሁ እርግጠኛ ነኝ። ለአዳዲስ ደንበኞች ደግሞ ከስር በምናስቀምጠው ስልክ ቁጥር እየተደወላችሁ ተጨማሪ መረጃዎችን ማግኘት የቢሮ የሰይት ቀጠሮ ማስያዝ ትችላላችሁ። እናመሰግናለን።